ዕፄያት ወርቆች ተመስለው የቅኔ ባለቤቶች መዝሙር የተምህሩ ተሳቢ፣ ይባቢ የመዝሙር ዘርፍ ሠናየ ያለው የመዝሙር ቅጽል፣ እስመ አገባብ ፍቺና ሙያው አስረጅ አስረጅነቱ ይዜምሩ ላለው ተምህሩ ብሎ እንዳያስር እስመ ይጠብቃል። እሙንቱ የአስረጅ ባለቤቶች የኔታ አርቢቱ ዝርዝሩ ለማን አርድእቱ የሚለው ዝርዝሩ ለማን ነው? ዕፄያት ተማሩ ማለት ነው። ዝም ብለህ አጥፍተህ ነው የምትፈታው። የመዝሙርም ይዘረዝራል፣ በቃ ይባቤ ይላለው ይዘረዝራል። የመዝሙሩ ተማሪዎች መዝሙር ዘማሪዎች ቤተ ክርስቲያን የቅኔ ባለቤት ዋ አገባብ ፍቹ ፈጽሞ መዮጀም ላይ በከየት አስቆቀወት ቦ- ቦታ ጀምለው ማሰሪያ አንቀጾች ይስባሉ እንጂ እንትን ይስባሉ እንጂ አይሳቡም። በአገባብ ፍቹ በቁም ቀሪ ሞዮ ማጥለጃ አስር ያጀምሎ ይስባል እንጂ አይሳቡም እንጂ አይሳቡም። በአገባብ ፍቺ በቁም ቀሪ ማድረጊያ ጽርፍ ማድረጊያ ባለቤት ምስለ አገባብ ፍቹ ጋራ ሞይ አፈቃቃሪ ወልድ ህንጻ ምሳሌ እንትን ወልድ ሰም ህንፃ ወርቅ ተመስሎ ያፈቃቃሪ ባለቤት ላሊበላ የህንፃ ዘርፍ ቀዊማ ቦዛ አንቀጽ ይስባል እንጂ አያስርም። ዴዴሃ መነሻ የወጣበት እስማ አገባብ ፍቹና ሙያው አስረጅ አስረጅነቱ በከየት አስቆቀው ትላለው ጠፋ ብሎ እንዳያስር እስመ ይጠብቃል ጠፋ አማርኛ ጨራሽ

እሺ ሊቅ የሰሚ ባለቤት እ ብርሃናት የሊቅ ዘርፎች አንተ የማንጸሪያ ባለቤት እማገባ ፍቺው ቢ ሙያው የማንጸሪያ ትማሰና ብሎት እንዳያስር የማይጠብቃ ፍጹም ያለው ፈጽሞ ሙያው አንቀጻ ጎላማሽ አንቀጻ ጎላማሽ እና ፍቹ ትማሰና ላለው ሊቀ ብርሃናት አንተ፣ ሊቀ ብርሃናት አንተ ነህ ያልከው አዎ ሊቅ የሰሚ ባለቤት አንተ የማንጸሪያ ባለዛ ሊቅ የሰሚ ባለቤት ብርሃናት የሊቅ ዘርፎች አንተ የማንጸሪያ ባለቤት ማ ገባ ፍቺው ቢ ሙያው ማንጸሪያ ትማስና ብሎ እንዳያስርም የማይጠብቃል ፍጹመ ያለው ፈጽሞ ሙያው አንቀጻ ጎላማሽ አንቆጻ ገላማሽነቱ ትማስናል አለው። ቤተክርስቲያን ወላዲት ምሳሌ ወላዲት ሰም ቤተክርስቲያን ወርቅ ተመስለ ቅኔ ባለቤት በገባ ፍቹ በንቋሪ ሙያው ማድረጊያ ቃል የማድረጊያ ባለቤት ለዘርፍ አያይ ዘርፍ አያዥነቱ አቃለ ሞት የምታሳይ ሞት የቃል ዘርፍ ናሁ ያለው እንሆ ሙያው አንቀጽ ጎላማሽ አንቀጽ ጎላማሽነቱ ትጼውአከ ላለው ትጼውአከ ብሎ እንዳያስር ትጼውአከ ማሰር ያንቀጽ ይስባል እንጂ አይሳብም። እንዘ አገባብ የሙያው ማየው ማንጸሪያ ለሊሃ የማንጸሪያ ባለቤት ትብህል ብሎ እንዳያስር እንዘ ይጠብቃል ይጣበቃል መግበኒ የትብህል ተሳቢ አንተ እሺ፣ አንተ ደሞ ምንድን ነው? ሊተ መግበኒ አንተ አንተ ተሳቢ የተሳቢ ለጋባ ወጭ ሙቀሪማ አቀባይ ሊተ ለሊሃ ነው።

ሊተላለው አልመድከኒ ብሎ እንዳያስር ዘይጠብቃል ምግብ የአልመድከኒ ተሳቢ ነው። አ ምግብን መግበኝ አዎ። ሊቅ የሰሚ ባለቤት ብርሃናት የሊቅ ብርሃናት የሊቅ ዘርፎች ህፃናት፣ መጻሕፍት፣ ምሳሌዎች ህፃናት፣ ሰሞች፣ መጻሕፍት፣ ወርቆች ተመስለው የቅኔ ባለቤት ሊቅን አሁንም፣ ሰሚ ነው የምታደርገው? እኮ የሰሚ ነው ያደረኩት ነው። ጥሩ ጥሩ። ሊቅ የሰሚ ባለቤት ብርሃናት የሊቅ ዘርፎች ህፃናት፣ መጻሕፍት፣ ምሳሌዎች ህጻናት ሰሞች መጻሕፍት ወርቆች ተመስለው የቅኔ የባለቤቶች ጸርሁ ማሰሪያ አንቀጽ ይስባል እንጂ አይሳብም። ጥሩ ለዘርፍ ደፊ ነው። ለቤተ ክርስቲያን ነው። ለቤተ ክርስቲያን በውስጡ አዝ ወይ በቆም ቀሪ በቆም ቀሪ ነው። እህ እንጂ እንትን አገባብ ከሆነ አይደፋ። እሺ ለቤተ ክርስቲያን በውስጡ ነው። አ ለ አገባብ ፍቹ በቁንቃሪ ሙያው ሚስጥር አቀባይ ቤተ ክርስቲያን የሚስጥር አቀባይ ባለቤት ውስቴታ አገባብ ፍቹ ውስጥ ሙያው ማድረጊያ። እስማ አገባብ ፍቹና ሙያው አስረጅ፣ አስረጅነቱም ጸርሁ ላለው ጠፋ ብሎ እንዳያስር እስማ ይጠብቀዋል። ዘ አገባብ ፍቹ የሙያው ቅጽል በቂ ነው። የምናደርገው ዝለኝ። አዎ፣ የሚመገባቸው ሊቅ ጠፍቷልና ዘ በቂ ሆኖ እንትን ዘበቂ ሆኖ ያስረጅ ባለቤት ነው። እሺ ያሰጥ የሞ ያስር ዘበቂ ሆኖ ይጠብቀዋል። ሀሊብ በሐተታ ምሳሌ ሀሊብ ሰም ሐተታ ወርቅ ተመስሎ የአሰት የሞ ተሳቢ ወአገባ ፍቹ ም ሙያው ደጋሚ የሚመግቦሙ የሚለው የሚመግባቸውም ጠርቷልና አውራጅ ነው። እሺ ወአገባ ፍቹ ምን ሙያው አውራጅ የሚመግቦሙ ብሎ እንዳያስር እስመ በወርዶ ይጠብቀዋል። ዘ አ አ የሚመግባሽ ዘ በወርዶ ይጠብቀዋል። እሺ ወትረ አገባ ፍቹ ዘወትር፣ ፈጽሞ ዘወትር ነው ዘወትር ሙያን አንቀጽ አጎላማሽ ለዘርፍ ደፊ አው ህብስተ ቃለ ወንጀል የሚያሰኝ ቃል የህብስት ዘርፍ ወንጀል የቃል ዘርፍ ህብስት የሚለው የሚግቦሙ ሙተሳቢ ወአገባብ ፍቹ ሙያው ደጋሚ ደጋሚ ነው ይሄኛው። እንት ነው ከፋይ እዩ ከፋይ ነው። ሽዋ አገባ ፈቹ ምን ሙያው? ከፋይ ቤተክርስቲያን፣ እም ምሳሌ ቤት እም ሰም ቤተክርስቲያን ወርቅ ተመስላ። የደጋሚ ባለቤት ከዝርዝር ነው፣ ለዘርፍ ደፊ ዘርፍ ደፊነቱም ቤተ ደቅ የሚያሰኝ አይ፣ ለደቀ ለቤቷ ልጆች ነው ዝም ብለህ

ክልኤተ የአጥባታ ቅጽል አጥባይት ቅጽል አጥባይት የታጠቢ ተሳቢዎች ናቸው። አጥባይታት ተሳቢዎች ናቸው። ጥሩ የኔታ ለን ግን ተጠቃሽ ማድረግ አንችልም። ወይሜግቦሙ ወትረ ለቃለ ወንጌል ህብስታ የሚለው የወንጌል እንጀራዋንም የስብከተ ወንጌል እንጀራንም የሚመግባቸው ጠፍቷልና፣ ደፊ ነው። ምርመራ እንጀራ ማለት ነው፣ ወይም ምስጢር እንጀራ ነ፣ ማመስጠር እንጀራ። አይ እኔማ የወንጌል ቃል እንጀራን ይህንን የሚመግባቸው ጠፍቷልና። እርግጥ ዝም ብለህ ስብከተ ወንጌል ብስታ ብለህ ብተወው ደግሞ ዝርዝርነቱ ለቤተ ክርስቲያን ነው የሚመለከተ። ላይ ግን ሊቀ ብርሃናት ስላለ ይህ ደፊ ነው የሚሆን። ያን የቤተ ክርስቲያን እንጀራዋንም ማለት ነው የወንጌል እንጀራዋንም የሚመግብ ሰው ጠፍቷል፣ ደፊ ነው የሚስማማው። በል ማነው? ባለስላሴ ከፋይና ደጋሚ ልዩነቱ እንዴት ነው? የኔታ ወቤተ ክርስቲያን ደጋሚና ከፋይ እኳ አንድ ነው። የአውራጅ ነው የሚለይ እንጂ ደጋሚና ከፋ አንድ ግድም ነው። ቤተክርስቲያን እናትህም ለቤቷ ልጆች ጡት እንታጠባለች። አዎ እሺ። ለአገባፍችን ሞት ተጠቃሽ ተጠቃሽነቷን ክርውላለው መልአክ ተጠቃሽ፣ ባለቤት ሞት የመልአክ መልአክ ወሬዛ ምሳሌ ወሬዛ ስመልአክ ወርቅ ተመስሎ ተጠቃሽ ባለቤት ሞት የመልአክ ዘርፍ ነቢያት የወሬዛ ዘርፎች አንከርዎ ማስሪያን ቅስ ባል እንጂ ሂሳብም ወአገባፍቹ ና ሙያ አጫፋሪ ዕፄ ዜር ቦ ተጫፍሩ ህዝብ ምሳሌዎች ህዝብ ሰሞች ዕፄ ዜር ወርቆች ተመስለው የቅኔ ባለቤቶች ዳንኤል የህዝብ ዘርፍ ዘ አገባፍቹ ዘበቂ ሆኖ የዳንኤል ቅጽል ሱሳ የዘ ዘርፍ በአገባፍቹን ቀድሞ ማድረጊያ ረዊጽ የማድረጊያ ባለቤት አምጣን አገባፍቹ ና ሙያ ስርጅ ስርጅነቱ አንከርዎ ላለው አሀዘ እንዳያስር አምጣን ይጠብቃል። ግሩም የአንበሳ ቅጽል አንበሳ የአህዘ ተሳቢ

የሚዳስስ የሚዳስሰው ግርማ ከዛ ከአንበሳ ግርማ ጋር የአንበሳ ጉልበት ይዟልና ነው። ጋራ ነው የምታወጣበት ነው። ዋገበፍቹ ጋራ ነው። አዎ ዋገበፍቹ ጋራ ሙያው አፈቃቃሪ ነው። ማንጸሪያ ነው ማንፃሪያም ማፈቃቃሪ ማለት ነው። አፈቃቃሪ አድርገው ዝም ብለህ አሁን አፈቃቃሪ ግርማ የአፈቃቃሪ ባለቤት አንበሳ የግርማ ዘርፍ እዛ አገባብ ጀመ ቅጭል ቅጭል ለቱ ለግርማ ይገስሳ እንዳይሰጅ ይጠብቀዋል። ወአገባብ ፍቹም ሙያው ደጋሚ ምስል አገባብ ፍቹ ጋራ ሙያ አፈቃቃሪ አንበሳ የአፈቃቃሪ ባለቤት የረውፅ ቦ የተረገመ ማሰሪያን ቀጽ የሰባን ጀሳብም ከማገባ ፍቹ እንደ ሙያ ማንፀሪያ እንስሳ የማንፀሪያ ባለቤት

ው ነዋ ኀሠሠት ነው ያበጽሃ ፍኖተ ቤተክርስቲያን መባልና ይህች ቤተክርስቲያን መነ የሚመራትና ወደ ጎዳና የሚያደርሳትን ሰው ነዋ ኀሠሠት እንሆ ትፈልጋለች። ከዛ ስመጠፋ ማይንቲሃ ይባቤ ብርሃና ይባቤ ብርሃኗ የአይኗ ብርሃን ይባቤ ከአይኖቿ ላይ ታጧልና ጠፍቷልና ወግዷልና ዛሬ ጨልሟልና። እስመ ጸልመ እምዐዕይንቲሃ ይባቤ ብርሃና ይባቤ ብርሃኗ ከአይኗ ጉም ለብሶ ደምኖ ጨልሞባታልና የሚመራትንና ወደ ጎዳና የሚያደርሳትን ሰው ትፈልጋለች። ወዐዕይንቲሃ በሞት ታምጋ ወደመና አይኖቿም በዛ በሞት በሽታ ደፍርሰዋልና ደፍርሰዋልና ጨልመዋልና የሚመራትን ትፈልጋለች። ወበሞት ሕማም ድህረ ማሰና በሞት ሕማምም ከጠፉ ድህረ ማሰና ከጠፉ በኋላ እነዚህ አይኖች ናቸው ከጠፉ በኋላ ብርሃነ ፀሐይ ይርእያ ዐዕይንቲሃ ዘኦርና የጨረቃ ብርሃን ያላቸው አይኖቿም

ቤተ ክርስቲያን መባል እና ምሳሌ መባል እና ስብ ቤተ ክርስቲያን ወርቅ ተመስላ የሀሰሰት የቅን የባለቤት ማገፍ እቹ እና ሙያው አስረጅ አስረጅነቱ ሀሰሰት ስላለው ጸልመ እንዳያስር እስማ ይጠብቃል። ማገፍ እቹ ከሙያው መነሻ አይንት የምን አይንት የመነሻ ባለቤት ሀ ዝርዝር ይባቤ ብርሃን ምሳሌ ብርሃን ሰም ይባቤ ወርቅ ተመስ ተመስሎ የጸልመ ባለቤት ወአገባብ ፍቹው ወደጋሚ ነው አውራጅ ነው አ አይኖቹም ደም ነው አለና እንደገና ሄደ ያስረጃለ ነበው ወርዶ ወአገባብ ፍቹው ምን ሞያው አውራጅ አይ አይንቲሃ የተሃምጋ ባለቤት በወርዶ ያስረጅ ባለቤት በወርዶ ያስረጅ ባለቤት በአጋ ፍቹ በአጋ ፍቹ በማድረጃ ሞት የማድረጃ ባለቤት ታም ዋጋ ነው ሙያው ፈጽ አጋ ወጀም ላይ

የደጋሚ ባለቤቶች ማለት ነው። አዎ፣ አይ እንትያ የደጋሚ ባለቤት ዘ አጋፍቹ የም ቅጽ ቅጽ እንትዋ አይ እንት ላለው ኦርና የዘዘር የዘዘር የዘዘር አዎ፣ የዘዘር አዎ። ኔትወርኩ ትናንትና ዛሬ ተቆላሽቷል፣ ምን እንደሆነ እንጃ። በሎ፣ ጥያቄ ካለ አንተ አንተ አራአያ ሥላሴ ማእከለ ብዙሀን ካህናት ተዋረድከ ተዋረድከ

አንተ አንተ ሊቀ ብርሃናት አንተ አንተ ሊቀ ብርሃናት ሆይ ማይከ ብዙሃን ካህናት የበዙ ካህናት ሊቃውንት በእነዚያ መካከል ተዋረድከ ተዋረድከ ፈጽመ ተዋረድ ተዋረድ ቅኔ ቅዱሳን የረቀቀ የቅዱሳን ቅኔ ያንን አንተ ስትቀኝ፣ እስመ ሞት ረዳ ቀዳማዊ መዘገ ቅኔከ የዚያ የአዳም ተማሪ ሕፃን ተማሪ ሞት ቅኔህን ነጥቆሃልና፣ ተዋረድከ ተዋረድከ። መልዕልተ ወመትሕተ እንዘ ለሊሁ ይቀንጽ በሐተታ ምስጢር ምስጢርከ ምስጢርህን፣ ምስጢር ምስጢርህን በመመርመር ምስጢርህን በመፈለግ ምስጢርህን በመዳሰስ ላይናታች እሱ እየዘለለ ያ የቀዳማዊ አዳም ተማሪ ሞት ቅን የህነት ቁሃል እና ተዋረድ ምንድነው? ነው ወሞትሂ መርድአ ሙሴ ድህረ መዘገከ፣ ያ ሞት ተማሪም ከነጠቀ በኋላ አክሞሰሱ ወሰሀቁ ዕፄያት ካህናቲከ ዕፄያት ቃውንቲከ የቀውንቶች ትሎች ፈገግ ፈገግ እያሉ ተዘባበቱ ሳቁ ፈጽመው ሳቁ ፈጽመው ሳቁብህ ወሞተ ስጋ መርድ ውስተ መዝገብከ ያሞት ተማሪም ከሳጥን ላይ መጽሐፍህን መጽሐፍህን ሰርቆ ወሰደ አንተ አርአያ ሥላሴ ቅጽል አንተ አማረኛ ጨራሽ አንተ የአንተ ተሳቢ አንተ የአራያ ስላሴ ቅጽል። እሺ፣ አንተ የአንተ ተሳቢ አንተ የአራያ ስላሴ ቅጽል። አራያ ስላሴ የቅኔ ባለቤት ማዕከላዊ አገባብ ፍቹ መካከል ሞዮ ማነሻ ብዙሃን የካይናት ቅጽል ካይናት የመነሻ ባለቤቶች ተዋረድ ከማሰሪያን ቅጽ ጋር እንጂ አይሳብም። ተዋረድ አማረኛ አማረኛ ጨራሽ ቅኔ የትትቀነይ ተሳቢ ነው። አዎ ቅዱሳን የቅኔ ዘርፍ ረቂቅ የቅኔ ቅጽል አዎ። እንዛ አገባብ ፍቹ ሲሙ የው አንጸሪያ ትትቀነይ እንዲያስር እንዘ ይጠብቃል። ለአገባብ ፍቹ በቁንቀሪ ሙየው ማድረጃ ምስጢር አቀባይ ሊከ ምንድነው የሚለው? የኔ ለሊከ ሊከ ያቀባይ ባለቤት ነው ወይስ አንድ ንባብ ነው? ሀድራ ማን ሀታ ያለው እንዘ ትትቀነይ ለሊከ ያለው ለሊከ ለሊከ ማይ የማንጸሪያ ባለቤት ስትቀይ እኮ ነው። የማንጸሪያ ባለቤት ለሊከ ነው። እሺ፣ አንተ እስቲ ለሊከ የማንጸሪያ ባለቤት እስማ፣ አገባብ ፍቹን እና ሙያው አስረጅ፣ አስረጅነቱ ተዋረድከ ላለው ሞት ረድ፣ ምሳሌ ረድ፣ ሰም ሞት ወርቅ ተመስሎ የአስረጅ ባለቤት ቀዳማዊ የረድ ዘርፍ የረድ ዘር የረድ መዘገ መዘገ የመዘገ ተሳቢ ከዝርዝር ወአገባብ ፍቹ ፈጽሞ ሙያው ጀም ላይ አይ ወአገባብ ነው ወደ ላይና ወደ ታች ነው።

ሙ ዋዌ ሞት መርድ ምሳሌ መርድ ሰም ሞት ወርቅ ተመስሎ የዋዌ ባለቤት ሴእያለ ሙሴ የመርድ ዘርፍ ድራ አገባብ ፍቹ ኋላ ሙው ማንፀሪያ መዘገ ከእንዳያስር ድረ ይጠብቃል ወ አገባብ ፍቹ ፈጽሞ ሙየው ጀም ላይ አክሞሰሱ ሳቁ ቦተ ጀምለው የተደገሙ ማሰሪያ አንቀጾች ይሳባሉ እንጂ ያስሩም፣ ይሰራሉ ያስራሉ እንጂ አይሳቡም። አዎ እጽያት ካይና እጽያት ሊቃውንት ይከነያሉ። እጽያት ምሳሌዎች፣ ሊቃውንት ሰሞች፣ እጽያት ካይና እጽያት ሊቃውንት ምሳሌዎች፣ ሊቃውንት ሰሞች፣ እጽያት ወርቆች ተመስለው የደጋሚ ባለቤት የዋዌ የዋዌ ባለቤት ዋዌ አገባብ ፍቹ ምም ሙየው ደጋሚ ሞት የሥጋ ሞት ሞት መርድ ምሳሌ ሞት መርድ ምሳሌ መርድ ሰም ሞት ወርቅ ተመስሎ የደጋሚ የደጋሚ ባለቤት ስጋ የሞት ዘርፍ ላይላ አገባብ ፍቹ ላይ ሙየው መነሻ መዝገብ የመነሻ ባለቤት ወ አገባብ ፍቹ ፈጽሞ ሞዩ ጀምለው ሰረቀ ወሰደ ቦታ ጀምለው ቦታ ጀምሎ የተደገመ ሰረቀ ወይ የተደገመ ማሰሪያ አንቀጽ ይስባል እንጂ አይሳብም። መጽሐፍ የወሰደ ተሳቢ መጽሐፍ አማርኛ ጨረሽ ምስጢር ምስጢርከ ሲነጥቅ ሰማይና ምድር እየዘለለ እኮ ነው። ኋላ ነነነነ ብሎ ይዘርፋ፣ በቃ ይነጥቀዋል ማለት ነው። አነው ላይ እናታሽ እየዘለለ የምትለው